አካል ጉዳተኝነት መምጫ ምክንያቱ ብዙ ነው። ሰዎች ባላሰቡትና ባልገመቱት ምክንያት ለአካል ጉዳተኝነት ይዳረጋሉ። በሐዋሳ ከተማ 06 ቀበሌ ነዋሪ የሆኑት ወይዘሮ ዘነበች አውሰሌ በደም ግፊት ምክንያት በተፈጠረ የአካል ጉዳተኝነት በሞቲቲፉራ የመጀመሪያ ደረጃ ሆስፒታል ክትትል ሲያደርጉ ያገኘናቸው እናት ናቸው። ዛሬ በዊልቸር ላይ ያዋላቸው አካል ጉዳተኝነት እንዴት እንደተከሰተ ያስታውሱናል። ውጭ ያልኩ ቤት ቦታ በቤቴ ግፊቱ ጣለኝ። አሁን ሁለት ወር ሙሉ አፌን ዘግቶ ዓይኔ ሁሉ ተሸፍኖ ወር ሙሉ ተቆየው። ከልጅነት ዕድሜዋ ጀምሮ አብሮ ከተከሰተ የፖሊዮ ቫይረስ ጋር እየታገለች 26 ዓመታትን አሳልፋለች። ጠዋት ከእንቅልፏ ስትነቃ ሁለት እግሮቿ መታዘዝ እንድትሳናቸው የምትናገረው ሌላኛዋ ወጣት የመንዝ ወርቅ ማሞ በፖሊዮ በሽታ ምክንያት የአካል ጉዳተኛ ሆናለች። ወጣት የመንዝ ወርቅ የጤና ችግር ገጥሟት ለመታከም ጤና ጣቢያ በመጣችበት አጋጣሚ ነበር ያገኘናት። እንዳንድ አካል ጉዳተኛ ከግቢ ከበሩ ጀምሮ የሚቀበሉት አቀባበል ካርድ ክፍል ያለው ሲስተም ቶሎ ወረፋ እንዲደርስ ማለት ነው። እሱ ላብራቶሪ ደግሞ ያለው እንትን አቀባበላቸው ቆንጆ ነው። ፋርማሲም ስመጣ ፋርማሲም እንደ ፋርማሲ በጣም ጥሩ ነው። ለአካል ጉዳተኞች ቅድሜ ይሰጣሉ። ለአረጋውያንም እንደዛ በጣም ጥሩ አቀባበል ነው የሚያደርጉት። ጤና ሚኒስቴር በየደረጃው ባሉ ጤና ተቋማት አካል ጉዳተኞች እንደ ማንኛውም ዜጋ ፍትሐዊ ጠቃሚነታቸውን ለማሻሻልና የአገልግሎት ተደራሽነቱን ለማረጋገጥ ተቋማትን ምቹ ለማድረግ በየጊዜው ድጋፍና ክትትል ያደርጋል። ለአካል ጉዳተኞች ምቹ የጤና አገልግሎቶችን ከመስጠት አንጻር በርካታ ስራዎች እየተሰሩ ነው የሚገኙት። በሚሰጡ አገልግሎቶች ውስጥ ምን ያህል የአካል ጉዳተኞች ተጠቀሙ የሚለውንም ጭምር ኮንሲደር ያደረገ አገልግሎት እየተሰጠ ነው ያለው። ስለዚህ የተደራሽነት ጥራቱን የጠበቀ ብለን በምናነሳቸው አገልግሎቶች ውስጥ በሙሉ የአካል ጉዳተኞች ምን ያህል ተጠቀሙ የሚለውን ያካትተ እንዲሆን ጥረቶች ያሉ ከእቅድ እስከ ትግበራ ጀምሮ በጋራ በምናደርጋቸውም ግምገማዎች ውስጥም አንዱ የግምገማ አካል ሆኖ ነው እየተገመገመ ያለው። ከዛም ባለፈ ምቹነታቸው አንጻር ለምሳሌ ከመሰረተ ልማት ከግቢው ጀምሮ ከበራቸው ከእያንዳንዱ ተቋማት ፋሲሊቲዎች ከበር ጀምሮ ውስጥ ላይ ስንገባ ለአካል ጉዳተኞች ምቹ ናቸው የሚለውንም ተደራሽ እንዲሆኑ በማድረግ በኩል ከግንዛቤ ጀምሮ ግንዛቤ በመፍጠር በዲዛይን እንዲካተት በማድረግ በእነዚህ መሰል ነገሮች ላይ እየተገበረ ይገኛል። ይህም በየጊዜው ትግበራው ምን ይመስላል የሚለውንም አክሰሳብሊቲ ኦዲት የምንለው አለ። ቸክሊስቶችን በማዘጋጀት ምን ያህል እየተገበረ ነው የሚለውን በቸክሊስቱ መሰረት በእያንዳንዱ ቸክ አድርገን ለሚመለከታቸው በየደረጃው ኃላፊዎችም፣ ባለሙያዎችም ግብረ መልሶችን እየሰጠን እንገኛለን። ትሪያጅ የሚባል ክፍል ሁሉም ፔሽንት እዛ መጥቶ የሚታይበት ማለት ነው። እዛ ክፍል ላይ ምንድን ነው የመጣው አካል ጉዳተኛ ምን ያህል መጣ በሳምንት ዲስአቢሊቲ ምንድን ነው የሚለውን ነገር እዛ ላይ ካቴጎራይዝ የተደረገ ፎርማል የሆነ እንትን አለን፣ ሬጅስትር ቡክ አለን። በዛ መልኩ እናያለን። ከዛስ በአመቱ ወይም በስድስት ወር ምን ያህል አካል ጉዳተኛ መጣ የሚለውን ነገር ደግሞ በሪፖርት ፎርም እንሰጣለን፣ እናቅዳለን። በዚህ ልክ እነሱን ቢያንስ የአንድ ማህበረሰብ ክፍል መሆናቸውን አምነን እኛም ተቋሙ ሁሉም አገልግሎት እየሰጠን ያለንበት ሁኔታዎች አሉ። ቀደም ሲል በነበሩት ጊዜያት አካል ጉዳተኞች ወደ ጤና ተቋማት አገልግሎት ለማግኘት ሲሄዱ ሁኔታዎች ከመሠረተ ልማት ጀምሮ ለአካል ጉዳተኞች ምቹ አልነበሩም። ጤና ሚኒስቴር ለጉዳዩ ትኩረት በመስጠት አስፈላጊ የሆኑ ቁሳቁሶችንና መሠረተ ልማቱን በማሻሻል ምቹና አካታች የማድረግ ሥራ ከጤና ተቋማት ጋር በጋራ እየሠራ ይገኛል። ይሄ አገልግሎት ሳይጀመር አንድ አካል ጉዳተኛ ተቸግሮ ዞሮ የሚረዳው ሰው ፈልጎ ነው አገልግሎት የሚያገኘው። አሁን ግን በተቋም ደረጃ ይሄ ለአካል ጉዳተኞች አካባቢ ምቹ አድርጎ አካታች በማድረግ መብታቸው ተጠብቆ አገልግሎት እንዲያገኙ ማመቻቸት በሚኖርበት ጊዜ ተገልጋዩ አንደኛ ኮንሲደር መደረጉ ራሱ አንድ ሳቲስፋክሽን ይፈጥርለታል። በሁለተኛ ደረጃ ደግሞ በእንግልት የሚያጠፋውን ጊዜም ይቀንስለታል። እንደ ማንኛውም ዜጋ ክብር ተሰጥቶት አገልግሎቱን ማግኘቱ ትልቅ ዋጋ ያለው ነውና እርካታን ፈጥሯል። አካል ጉዳተኞች ያው ልዩ ፍላጎት አላቸው እና የተለያየ አይነት አካል ጉዳት አለ፣ መስማት የተሳነው አለ። ብዙ አይነት ስላለ እነዚያ አሁን ለብቻ ሲሆኑ በር ላይ አዳጋጅ ከሆነባቸው ይመለሳሉ እና ሲሄዱ ደግሞ የአገልግሎት የሚሰጣቸው ሰው ደግሞ እንትን ካልሆነ ያ ችግር ስለሚሆን፣ ኮርነሩ መኖሩ ለነሱ እነዛን የትም እንደሚፈልጉ ያለምንም በዛ ላይ የራምፕም ሆነ ሁሉንም ተደራሽ አድርገን እንትን ካለን ከበር መግቢያው ጀምሮ እያስተካከለን ከሄደን የሚፈልጉበት ቦታ በእንትን ተይዘው ሄደው ሁሉን አገልግሎት ካገኘው አንዳንድ ጊዜ ሄደውም ወይ ዊልቸር ላይ ከሆኑ ላይታያቸው ይችላል። መዝገብ ዛ ካርድ ሊያወጡ ሲሉ ቅድሚያ ላይ ሰጧቸው ይችላል። ግን ይሄ መኖሩ ሄዶ የሚያወጡላቸው እነሱ ናቸው። ሐኪሙ ጋር የሚወስዷቸው እነሱ ናቸው። ያ ትልቅ ፋይዳ ነው ያለው። ከአኑ ሁሉም በምርመራ ቦታም፣ በእንትኑ ቦታም፣ ሁሉ ቦታም በስርአቱ ተቀበሉ። በስርአቱ እየተጠየቁ ጥያቄው ውስጥ ያሉትን ሁሉ አንድ ቀን ያስከፍተው አያውቁም ዚያበርስታቸው አንድ ቀን አስከፍቶ አቅም የታከምኩ ቆየው። ይሄ ሰባት ዓመት ሙሉ እየታከምኩ ቆየው። የጤናው ዘርፍ ስትራቴጂዎች ሲቀረጹ ለአካል ጉዳተኞች ይሰጥ የነበረው ትኩረት አናሳ ከመሆኑ ጋር ተያይዞ በበሽታ መከላከሉ ረገድ ተግዳሮት ሆኖ ቆይቷል። ጤና ሚኒስቴር የአካል ጉዳተኞች ማካተቻ ማኑዋሉን በሁሉም ጤና ተቋማት ወደ አገልግሎት በማስገባት ተግባራዊ ማድረግ ከጀመረ በኋላ ቀደም ሲል ከነበረው በተሻለ ሁኔታ ምቹና አካታች የማድረግ ስራዎች ተሰርተዋል። ራሱን የቻለ የአካል ጉዳተኝነት ማካተቻ ማንዋል አለን። ለሁለተኛ ጊዜ ነው ይህን ከልሰን ወደ ተግባር የገባ ነው። ሌሎች በእያንዳንዱ በሚታቀዱ በእቅዶች፣ በሪፖርቶች እና በሌሎች ዶክመንቶች ጭምር ሁሉም የስራ ክፍሎች በሚሰሩባቸው የስራ ክፍሎች ውስጥ የአካል ጉዳተኝነትን ያካተተ እቅድ እንዲያቅዱ ሰነዶቻቸውን በዛው ልክ እንዲዘጋጁ በማድረግ በኩል ጥሩ ጅምሮች ናቸው። ያሉት አገልግሎት ፈልገው ሲመጡ የሚቸገሩ ከሆነ ዊልቸር ብቻ ማዘጋጀት ብቻ ባለፈ ስፔሻል ኒድ ያላቸው ሰዎች ወይ አካል ጉዳተኞች ብቻ አገልግሎት የሚያገኙት ኮርነር ሁሉም ነገር በአንድ ማዕከል የሚያገኙበት ሲስተም ለማግኘት እኛም ወደፊት አቅደን እየሰራን ያለንበት ሁኔታዎች አሉ። በሀገራችን ከቅርብ ጊዜ ወዲህ አካል ጉዳተኞችን ታሳቢ በማድረግ እየተሰሩ ያሉ ስራዎች ይበል የሚያሰኝ ቢሆንም በቂ ካለመሆኑ ጋር ተያይዞ አገልግሎት አሰጣጡን ለማሻሻልና ተደራሽ ለማድረግ መንግስታዊ ተቋማትና በአካል ጉዳተኝነት ዙሪያ የሚሰሩ ግብረሰናይ ድርጅቶች በትብብር መስራት ይኖርባቸዋል። ጅምሮቹን ለማሳየት እንጂ አሁንም የተለያየ አካል ጉዳት ያለባቸው አይነ ስውራን፣ መስማት የተሳናቸው፣ የአካል ጉዳት ያለባቸው ሌሎችም ጭምር የሚፈልጉትን አገልግሎት በሚፈለገው ልክ እየሰጠን ነው ማለት አይደለም። በጣም ብዙ የሚቀሩ ነገሮች አሉ። ይህንን ክፍተቱን እየለየን አጠናክረን መቀጠል ይጠበቅብናል። በጤናው ሴክተር በምንሰራቸው ስራዎች ውስጥ ሁሉም ባለድርሻ አካል የድርሻው መወጣት አለበት ነው። የጀመርናቸው በርካታ ነገሮች አሉ። የሚቀሩን በጣም በርካታ ደግሞ ሰፊ ክፍተቶች አሉ። እነዚህን ክፍተቶች በእኛ በጤናው ሴክተር ብቻ ሞልተን ልንጨርሰው አንችልም። ስለዚህ መንግስታዊ ያልሆኑ ተቋማት፣ መንግስታዊ የሆኑ ተቋማትም ጭምር ሁላችንም በጋራ ተረባርበን የአካል ጉዳተኞችን ተሳታፊነት፣ ተጠቃሚነት የሚያረጋግጥ ስርዓት እንዲኖረን በጋራ እንስራ የሚል መልዕክት አለኝ።